በስዊድን ሀገር ከሚገኝ ሁማን ብሪጅ ኢትዮጵያ ከሚባል መንግስታዊ ካልሆነ ድርጅት የ150 ሚሊዮን ብር ግምት ያላቸው የሕክምና ቁሳቁሶች ለቦንጋ ገብረ ጻድቅ ሻዎ አጠቃላይ ሆስፒታል በእርዳታ መበረከታቸው ተገልጿል። የጤና ተቋማትን መገንባትና ቁሳቁሶችን እንዲሁም ባለሙያዎችን ማሟላት የመንግስት ተቀዳሚ ተግባር መሆኑን የካፋ ዞን ጤና መምሪያ ኃላፊ አቶ አክሊሉ አሰፋ ተናግረዋል። በዞናችን ብዙ ጤና ተቋማት አሉ። 50 ጤና ጣቢያዎችና አንድ አጠቃላይ ሆስፒታል የገብረ ጻድቅ ሻዎን ሆስፒታል በተጨማሪ ደግሞ አምስት የመጀመሪያ ደረጃ ሆስፒታሎች በዞናችን አሉ። ጤና ተቋማት ማስፋፋት ላይ ወይም መገንባት ላይ መንግስት የተወጣቸው ድርሻዎች ሰፊ ናቸው። ከዛ ባሻገር ጤና ተቋማትን መገንባት ብቻ ሳይሆን በሰው ኃይልና በህክምና ቁሳቁስ አሟልቶ ለማህበረሰቡ አገልግሎት መስጠት የመንግስት ተቀዳሚ ዓላማ ነው። በዚህ ልክ ስራ እየተሰራ የሚገኝበት ሂደቶች ናቸው ያሉት። ግንባታቸው ተጠናቆ ለአገልግሎት ዝግጁ ለሆኑ የጤና ተቋማት የሚያስፈልጉ የህክምና ቁሳቁሶችን ከማሟላት ረገድ የፌዴራል መንግስት የድርሻውን እየተወጣ ስለመሆኑም ገልጸዋል። ቦንጋ ገብረ ጻድቅ ሻዎ አጠቃላይ ሆስፒታል በተሟላ ሁኔታ የህክምና አገልግሎት ከመስጠት ረገድ ክፍተቶች እንደነበሩበት ነው የገለጹት። ይሄው ሆስፒታል ከጤና ጣቢያ ያደገ የመጣ ሆስፒታል ነው። ቦንጋ ጤና ጣቢያ ነበረ። የመጀመሪያ ደረጃ ሆስፒታል ተብሎ ነበረ። ያኔ የዲስትሪክት ሆስፒታል ብለን ሰይምን ስንሰራ ነበር። አሁን ደግሞ ጀነራል ሆስፒታል ብለን እያሳደግን የመጣንበት ነው። ስለዚህ አንድ ሁሉም ነገር የተሟላ ባለመሆኑ እንደዚህ አይነት ቁሳቁሶች ከረጂ ድርጅቶች ረጂ ድርጅቶች ብቻ ሳይሆን ሰዎች ተባብሮ ከስዊድን መንግስት እንደዚህ አይነት ቁሳቁሶችን ሰብስቦ አመጥቶ ማህበረሰባችን ያለ ምንም ችግር ያለ ምንም እንግልት ይሄን አገልግሎት እያገኘ የሚደብት እድሎች ይኖራሉ ብዬ አስባለሁ። የማህበረሰቡን የጤና አገልግሎት ጥያቄና ፍላጎት በአግባቡ ለመመለስ ዘመናዊና የተሟላ የሕክምና መገልገያ መሳሪያዎች ያላቸው ድርሻ ከፍተኛ ነው ብለዋል። በሕክምና ቁሳቁስ መጓደል ምክንያት በርካታ ህሙማን ወደ ሌሎች አካባቢዎች እንዲሄዱ ሲደረግ እንደነበር ገልጸው አሁን ላይ በሁማን ብሪጅ ኢትዮጵያ አማካኝነት የተገኙ ቁሳቁሶች ከዚህ በፊት የነበሩ ችግሮችን የሚቀንሱ ናቸው ብለዋል። እንግዲህ ሁማን ብሪጅ የሚባል ድርጅት ከጤና ሚኒስቴር፣ ከክልል ጤና ቢሮ ከሆስፒታል ጋር ከዚህ በፊት መጥቶ እዚህ ያለውን ችግር መጥቶ እንዲያዩ ተደርጎ መጥቶ ያዩበት ሁኔታዎች ነበሩ። ታካሚ አልጋ አቶ መሬት ላይ የምታኛበትን ሁኔታ መጥቶ ያየበት ሁኔታ አለ። ሌሎች እቃዎች ጠፍቶ ለምሳሌ ኦአር አሁን ቀዶ ህክምና ለማካሄድ አንዳንድ አንድ አልጋ ብቻ ነው የነበረን። ሁለት ሶስት ኬዝ ወይም ሁለት ሶስት ህክምና አገልግሎት የሚያገኝ ሰው ሲመጣ ሪፈር ነው የምናደርገው የሚሰራ ሰው እያለ ሌሎች ሰዎች እያሉ እነዚህ አይነት ቁሳቁሶች ባለመኖራቸው ጅማ ሪቨርስ እናደረገ ነበር እናባቸው ነገሮች ነበሩ። በዞኑ ባሉ የጤና ተቋማት የሚስተዋሉ ክፍተቶችንና የማህበረሰቡን የጤና ችግር የተገነዘበው በስዊድን ሀገር የሚገኘው ሂዩማን ብሪጅ ኢትዮጵያ የሚባል መንግስታዊ ያልሆነ ድርጅት ላደረገው ድጋፍ ምስጋናቸውን አቅርበዋል። ድጋፉ በገብረ ጻድቅ ሻዎ አጠቃላይ ሆስፒታል ያለውን የህክምና ቁሳቁስ ችግር የሚቀንስ ከመሆኑም በላይ በወረዳዎች ያሉ የመጀመሪያ ደረጃ ሆስፒታሎችንም ለማገዝ የሚያስችል አቅም የሚፈጥር ነው ብለዋል። በሂዩማን ብሪጅ ኢትዮጵያ የድጋፉ አስተባባሪ አቶ ተስፋ ግርማ ለሆስፒታሉ የተበረከቱ ድጋፎች በጥቅሉ የ150 ሚሊየን ብር ግምት ያላቸው የህክምና አገልግሎት መስጫ ቁሳቁሶች መሆናቸውን ተናግረዋል። እኔም በዲያስፖራ ውስጥ ትንሽ አገልግሎት ሰጥ ስለነበረ ትልቅ ሎቢ ያድርገናል እና ይህን ሁላ አቀናጅተን ለዚህ ስንበቃ የተከፈለው ዋጋ ቀላል አይደለም። በገንዘብ አይደለም፣ ጊዜ ጊዜ ገንዘብ ነው። አሁን በገንዘብ ደረጃ ይሄ ሁለት ኮንቴነር ወደ 150 ሚሊየን ብር ያወጣል። በቀጣይ የሚደርሱ ሁለት ኮንቴነር ቁሳቁሶች በትራንስፖርት ሂደት ላይ መሆናቸውን የገለጹት አቶ ተስፋ ግርማ ለወደፊትም በተለያዩ ዘርፎች ያሉትን አቅሞች በማስተባበር መስራት የሚያስችሉ እድሎች መኖራቸውን ተናግረዋል። የሚመለከታቸው ባለድርሻ አካላት ተቋማት፣ አንደኛ እቅዶቻቸውን ግልጽ አድርገው ያሳዩ። ምን እጥረት አለ? ምን ችግር አለ? ምንስ ተደርጓል? ምንድን ነው ያቃተን እነህን እቅዶቻቸውን ያሳዩንና አንድ ከሆን እንችላለን። አውቃለሁ እርግጠኛ ነኝ እተማመናለሁ። ፍላጎት ያላቸው ብዙ ዜጎቻችን አሉ፣ ብዙ የአካባቢው ተወላጆች አሉ። ለእነሱ ጥሪያችንን አቀርባለሁ በዚህ አጋጣሚ።